የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት አባላት በሀገረ መንግስት ግንባታና ብሔራዊ ማንነት ላይ ያተኮረ የምክክር መድረክ በአርባ ምንጭ ከተማ እያካሄዱ ነው። ኢትዮጵያ አሁን ካለችበት አጠቃላይ ሁኔታና ከብዝሀነት አንጻር ሊጠቅም በሚችለው የመንግስት መዋቅር ዙሪያ የጋራ ምክር ቤቱ መምከሩ የላቀ ፋይዳ ይኖረዋል ብለዋል። ለኢዜአ ዘገባ ተስፋ ሞላ የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ዶክተር መብራቱ አለሙ እንደገለጹት መድረኩ በተለይም በሀገረ መንግስት ግንባታና ብሔራዊ ማንነት ላይ በማተኮር ለአንድ ሳምንት ይካሄዳል። በኢትዮጵያ ብዝሃነትን ያከበረ የጋራ ብሔራዊ ማንነት ግንባታን ከሀገረ መንግስት ግንባታ ጋር አስተሳስሮ ማስቀጠል የተረጋጋ ልማትና እድገት ለማረጋገጥ ጉልህ ሚና እንዳለውም የጋራ ምክር ቤቱ ሰብሳቢ ተናግረዋል። ስቴት ፎርሜሽን ወይም ሀገረ መንግስት ግንባታ ማለት ምን ማለት ነው? ብሔራዊ ማንነት ግንባታ እንግዲህ አንድ ብሔርም ሊሆን ይችላል። የግሩፕ ኦፍ ህዝቦች በጋራ ማንነት አላቸው። ኮመን አይዴንቲቲ ኮመን ላንጉጅ፣ የጋራ ባህል የጋራ ቋንቋ የጋራ ማንነት ያላቸው አካላት በጋራ መጠው በማህበረሰቡ ዘንድ ያለውን መስተጋብር ማጠናከር የሚቻልበት ሂደት ላይ እንደሆነ ውይይቶች ተደርገዋል። በኢትዮጵያ የሀገረ መንግስትና ብሔራዊ ማንነት ግንባታ ጋር ተያይዞ የአተገባበር ችግሮችን ለመፍታት በክርክር በሀሳብ የበላይነት የማሸነፍ ባህል መዳበር ያለበት መሆኑንም ዶክተር መብራቱ ገልጿል። በመሆኑም በመድረኩ የሀሳብ ክርክሮችና ውይይቶች ተደርገው በኢትዮጵያ ምን አይነት የመንግስት መዋቅር ያስፈልጋል በሚለው ጉዳይ ላይ ሰፋ ያሉ ሀሳቦች ይነሳሉ ነው ያሉት። ኢትዮጵያ አሁን ካለችበት አጠቃላይ ሁኔታና ከብዛሃነት አንጻር ሊጠቅም በሚችለው የመንግስት መዋቅር ዙሪያ የጋራ ምክር ቤቱ መምከሩ የላቀ ፋይዳ ይኖረዋልም ብለዋል። አገረ መንግስት ግንባታና ብሔራዊ መንግስት የማንነት ግንባታ ለአንድ ሀገር ውስጥ ሰላም እንዲሰፍን የተረጋጋ መንግስት እንዲኖር እና ዘላቂ ልማትና እድገት እንዲኖር ሁለቱም ትልቅ ሚና አላቸው። ሶ ምን አይነት የመንግስት መዋቅር ነው መጠቀም ያለብን? ምን አይነት ዲሞክራቲክ ሲስተም በአብላጫ የአብላጫ ዲሞክራሲ አለ፣ የመግባባት ወይም ኮንስቲቱሽናል ዲሞክራሲ አለ፣ የምርጫው ስርአት አለ፣ የፌዴራሊዝም ስርዓት እነዚህን እንደ ሀገር ምን መርጣቸው ወይም ምንሰራቸው ሞዴሎች ለዚህ ለሀገረ መንግስት ግንባታና ለብሔራዊ ማንነት ግንባታ ትልቅ ፋይዳ እንዳላቸው ጭምር ነው በዛሬው ውይይት ላይ እየተነሱ ያሉት። የጋራ ምክር ቤቱ አባላት ውይይት ለቀጣይ ሀገራዊ የምክክር መድረኮች በጽንሰ ሀሳብ ደረጃ መቀራረብ ለመፍጠርም ጉልህ ሚና ይኖረዋል ነው ያሉት። ዳይቨርሲቲ ማኔጅ የምታደረግ ሀገር መንግስት ግንባታ ላይ ትልቅ ፋይዳዎች ይኖራሉ የሚል እይታዎች ነው በእኛ በኩል ያሉት። ፖለቲካ ባህላችን ሊያሻሽል በሚችል በሀሳብ ላይ የተመረኮዘ የፖለቲካ ሂደት እንዲኖር ልዩነቶችን እንደዚሁ እንደ ዛሬው አይነት መድረኮችን በመፍጠር በጠረጴዛ ዙሪያ በሀሳብ መሞገትና የቻለውን ሀሳብ ይዞ በመሄድ አንጻር ላይ ትልቅ ሚና ይኖረዋል የሚል ነው በእኛ በኩል ያለው። የፖለቲካ ፓርቲዎች የስትራቴጂክ እቅድ አዘገጃጀት ዙሪያም በባለሙያዎች ስልጠናዎች እንደሚሰጡ ዶክተር መብራቱ ጠቁመዋል። የጋራ ምክር ቤት አባላት ከጉባኤው ጎን ለጎን በአርባ ምንጭ ከተማና ሌሎችም አካባቢዎች የተለያዩ የልማት ስራዎችን እንደሚጎበኙም ይጠበቃል።